ሰላም ሰላም እንደናችሁ ውድ የሆም ፕሮፐርቲ ዩቱቢ ተከታታዮች፣ ዛሬ እየላችሁ የቀረብኩት በዚህ ሳምንት ለሽያጭ የቀረቡት ሶስት ቤቶችን ነው። እየላችሁ የቀረብኩት የሆም ፕሮፐርቲ ቤተሰብ ያሉ ናቸው። ሰብስክራይብ በማድረግ መቀላቀል ትችላላችሁ። በመጀመሪያ ደረጃ እየላችሁ የቀረብኩት ሁለት መቶ ሀምሳ ካሬ ላይ የተሰራ እጅግ ዘመናዊ የሆነ ቆንጆ ቪላ ቤት ነው። እየላችሁ የቀረብኩት ግቢው ሶስት መኪና ማቆም የሚችል ግቢ አለው። የራሱ ግሪን ይ አለው ትግ ላይ ማለት ነው። ግቢው በጣም ሰፊ ነው። ቤቱም እጅግ ዘመናዊ የሆነ ቤት ነው ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት በጣም ለግጀሪ የሆነ ቤት ነው። ሳሚት አካባቢ ነው የሚገኘው። ከአስፋልት እጅግ በጣም ቅርብ ላይ ነው የሚገኘው ቤቱ የዚህ ቤት ዋጋ እንግዲህ በዚህ ሳምንት ነው ለሽያጭ የቀረበ። ተመጣጣኝ የሆነ ዋጋ ነው ማለት ነው። እዚህ ጋር የምትመለከቱት የራሱ በረንዳ አለው ማለት ነው። ሳሎኑም እንግዲህ እዚህ ጋር እንደምትመለከቱት በጣም ሰፋሌ ሳሎን አለው ማለት ነው። የሚፈልገው ሰው ኦፕንክችን ኪችን ሊያረግበትም ይችላል ማለት ነው። ኦፕን ክችን የለውም። ያው አንዳንድ ሰዎች ኦፕን ክችን ማይፈልጉም ሰዎችም ስላሉ ማለት ነው። የሚፈልግ ሰው ደግሞ ካለ ሊያደረግበት ይችላል ማለት ነው። ኮሊደሩም ሰፋ ያለ ኮሊደር አለው ማለት ነው። ወደዚህ ጋር ስንመጣ ደግሞ ማስተር ቤድሩሙ ነው የምናገኘው። ማስተር ቤድሩሙም በጣም ሰፋ ያለ ማስተር ቤድሩም ነው። የራሱ ቁም ሳጥንን አለው። ከውስጡ ላይ ደግሞ የራሱ ጃኩሲ ያለው ማለት ነው። የራሱ መታጠባ ቤት አለው። በጣም ቆንጆ ቤት ነው። ላግጀሪ የሆነ ቤት ነው። የተጠቀሙ ማቴሪያልም ቆንጆ ቆንጆ ማቴሪያል ነው የተጠቀሙት፣ ከሴራሚክ ጀምሮ። ይሄ ቤት እንግዲህ ዋና ቤቱ ላይ ወደ ሶስት መኝታ ቤቶች አሉ። ሰፋፊ ሶስት መኝታ ቤቶች አሉ። እዚህ ጋር የምትመለከቱት የሁለተኛ መኝታ ቤት የልጆች መኝታ ቤት ነው። የራሱ ቁም ሳጥን አለው። ሶስቱም መኝታ ቤቶች እየራሳቸው ቁም ሳጥን አላቸው ማለት ነው። አንድ ኮመን መታጠባ ቤት አላቸው ሁለቱ መኝታ ቤት ማለት ነው፣ ከማስተር ቤድሩም ውጪ። እዚህ ጋር የምትመለከቱት ኮመን መታጠባ ቤት ነው፣ የሁለቱ መኝታ ቤት ማለት ነው። የቁም ሻወር አለው። ሶስተኛ መኝታ ቤት ነው እዚህ ጋር የምትመለከቱት ማለት ነው። የራሱ ቁም ሳጥን አለው። ሶስተኛ መኝታ ቤትም ሳሚት አትሌቶች መንደር አካባቢ ነው የሚገኘው ሎኬሽኑ። ወደ ሰርቪስ ስንወጣ እንግዲህ ክሎስድ ኪችኑን እናገኛለን ማለት ነው። ክሎስድ ኪችኑ በጣም ሰፋ ላይ ክሎስድ ኪችን እናገኛለን በጥሩ ማቴሪያል እየተሰራ ነው ይሄ ቤት። እንግዲህ አዲስ ቤት ነው ማንም አልኖርበትም። ይህ ሰርቪሱ መኝታ ቤት ነው። እንግዲህ እዚህ ጋር አንድ የሰራተኛ ክፍልና አንድ እንደስቶር መጠቀም ይቻላል ማለት ነው። ሁለት መኝታ ቤት ነው ያለው ሰርቪስ ላይ። የውጭ መታጠቢያ ቤትም አለው ማለት ነው። ይሄ ቤት እንግዲህ ሳሚት አትሌቲክስ መንደር ይገኛል። የዚህ ቤት ዋጋ 22 ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መነጋገር ይችላል ማለት ነው። ቤቱ እንግዲህ በጣም ቆንጆ ቤት ነው። በሁለተኛ ደረጃ እየላችሁ የቀረብኩት አያት አካባቢ የሚገኝ 250 ካሪ ላይ የተሰራ እጅግ ዘመናዊ የሆነ አዲስ ቤት ነው እየላችሁ የቀረብኩት አያት ዞን አምስት ውስጥ ነው የሚገኘው። አዲስ ቤት ነው ማንም አልኖረበትም። ግቢው ሁለት መኪና ማቆም የሚችል ግቢ አለው። እዚህ ጋር እንደምትመለከቱት እንግዲህ ግቢ ሁለት መኪና ማቆም ይችላል ማለት ነው። ሁለት መቶ አምሳ ካሬ ላይ ነው የተሰራ። ሰፈሩ እጅግ የለማ ሰፈር ነው። ኮምፓውንድ ውስጥ ነው የሚገኘው። ሳሎኑ እዚህ ጋር እንደምትመለከቱት እንግዲህ ሰፋ ያለ ሳሎን አለው ማለት ነው። የራሱ ኦፕን ክችን አለው እዚህ ጋር የምትመለከቱት ኦፕን ክችኑ ነው። ቤቱ በቂ ብርሃን አለው ማለት ነው። ወደዚህ ስንመጣ እንግዲህ ሰፋ ላይ ኮሊደር እናገኛለን። ዋና ቤቱ ላይ ሶስት መኝታ አለው። በመጀመሪያ ደረጃ የምናገኘው የልጆች መኝታ ቤት ነው የምናገኘው። የራሱ ቁምሳጥን አለው። እዚህ ጋር የምትመለከቱት ደግሞ ኮመን ማጣጣባ ቤት ነው የምናገኘው። በሁለተኛ ደረጃ የምናገኘው ማስተር ቤድሩሙ ነው የምናገኘው። ማስተር ቤድሩሙም እንግዲህ በጣም ሰፋ ላይ። ማስተር ቤድሩሙም በአሪፍ ማትሪያል ላይ የተጠቀመው ነው ቁም ሳጥን ጀምሮ ቆንጆ ማቴሪያል ነው የተጠቀሙት። እዚህ ጋር የማስተር ቤድሩም መታጠቢያ ቤት ነው የምናገኘው። የራሱ ቦይለር አላቸው ሁሉ መታጠቢያ ቤቶች። በሶስተኛ ደረጃ እዚህ ጋር የምትመለከቱት የእንግዳ ማረፋ ወይ ደግሞ የልጆች መኝታ ቤትም መሆን ይችላል ማለት ነው። ሶስት መኝታ ያለው ዋና ቤቱ ላይ ሰርቪሱ ላይ ክሎስድ ክችን እናገኛለን ማለት ነው። ይሄ ቤት እንግዲህ ሁለት ክችን አለው አንዱ ሳሎን ላይ ያለው ክችንእና እና ሰርቪሱ ላይ ያለው ክሎስድ ክችን እናገኛለን ማለት ነው። ሁለት መኝታ ቤቶች አሉ ሰርቪስ ላይ የውጪ መታጠባ ቤትም አለው። እዚህ ጋር የዚህ ቤት ዋጋ 25 ሚሊዮን ብር ይጠራል። ወሳኝ ገዥ ካለ ቀርቦ መነጋገር ይችላል። በሶስተኛ ደረጃ ይላቸው የቀረብኩት ሳሚት ጊዮርጊስ አካባቢ የሚገኝ 250 ካሪ ላይ የተሰራ አዲስ ቤት ነው እየላቸው የቀረብኩት ሳሚት ጊዮርጊስ አካባቢ ነው የሚገኘው። ብራን ሆቴል አካባቢ ተብሎ የሚጠራ ሰፈር ላይ ይገኛል ማለት ነው። ግቢ ሁለት መኪና ማቆም የሚችል ግቢ አለው። ሁለት መቶ አምሳ ካሪ ላይ የተሰራ ቤት ነው። ሰፈሩ እጅግ የለማ ሰፈር ነው። ሳሚት ጊዮርጊስ አካባቢ ይገኛል ማለት ነው። እጅግ በጣም የለማ ሰፈር ነው። ግቢው እዚህ ጋር እንደምትመለከቱት ሁለት መኪና ማቆም ይችላል። ሳሎኑን በጣም ሰፋ ላይ ሳሎን አሉ። ዋና ቤቱ ላይ ሶስት መኝታ አለ። ከሰርቪስ ላይ ሁለት መኝታ አለ ማለት ነው። ይሄ ቤት እንግዲህ ሁለት መቶ ሃምሳ ካል ላይ የተሰራ ቆንጆ ቤት ነው። ወደ ውስጥ ስንገባ እንግዲህ የምታዩት ይሆናል ማለት ነው። እዚህ ጋር የምትመለከቱት እንግዲህ ሳሎን ነው። ሳሎኑ ኦፕንክችን የለውም። የሚፈልገው ሰው ኦፕንክችን ሊያረግበት ይችላል ማለት ነው። ሰፋ ላይ ሳሎን አለው በቂ ብርሃን አለው ማለት ነው። ይሄ ቤት እንግዲህ ለአስፋልት እጅግ በጣም ቅርብ ነው። ከአስፋልት እንግዲህ 200 ሜትር ገደማ ቢገባን ነው። ሳሉን እንግዲህ ይህን ይመስላል። ላይቲንግ ሲስተም፣ አምፖሎች አገጣጠም ቆንጆ አርጉኖ የተሰራለት ማለት ነው። የዚህ ቤት ዋጋ እንግዲህ እጅግ በጣም ቅናሽ ተብሎ የምታሰብ ቆንጆ ቤት ነው። ሀያ ሁለት ሚሊዮን ብር ይጠራል። ወሳኝ ክጅ ቃለ ቀርቦ መነጋገር ይችላል ማለት ነው። ሳሚት ጊዮርጊስ አካባቢ ይገኛል። በዚህ ከላይ የምታገኙት ስልክ ቁጥር እንደውላችሁ በተጨማሪ መረጃ ሊጠይቁን ትችላላችሁ ማለት ነው። እስከ መጨረሻ እንድትከታተሉት እጋብዛችኋለሁ። መልካም ጊዜ ይሁንላችሁ።